ከተከዜ እስከ መቀሌ በተደረጉ ፈጣኝ አስደማሚ ጀግንነት የፈጸመ የጦርነት ጠማቂውን ኃይል አመራርና ሰራዊት ከመቀሌ ተከትሎ ቆላ ተንቤን ድረስ በመውረድ የበተነ የጠላትን አቅም የነጠቀ ጠላት ከፊቱ የማይቆም ፈጣን ተነቃናቂ ምሽት ሰባሪ ደምሳ ጆሎ የጠላትን የጥፋት እቅድ ያማከነ የኢትዮጵያ አለኝታ የሚባል እዝ ነው።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

በአንድ የሚያገኙበት በ8% ቅድመ ክፍያ ከ60% የባንክ ብድር ጋር አመቻችተናል። ከባለ አንድ እስከ ባለ 3 መኝታ ቤቶችን በተሻሻለ የቤት ዲዛይን ይዘንሎት ብቅ ብለናል። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ሰላም፣ ጤና ይስጥልን። የተከበራችሁ ተመልካቾቻችን ከኢፌድሪ መከላከያ ሰራዊት ቴሌቪዥን ፕሮግራም ዜና መከላከያን ይዘን ቀርበናል። ከዜናዎቹ ጋር ምክትል መቶ አለቃ በላቸው ክንዴም የመከላከያ ሲቪል ሰራተኞች የመሃሉ ዘመን በሚል ርዕሰ ጉዳይ በተዘጋጀ ሀገራዊ ሰነድ ላይ ውይይት አደረጉም። ውይይቱን የመከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሐመድ እና የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በጋራ መርተውታል። የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ሀገራችን ኢትዮጵያ ባስመዘገበቻቸው የለውጥ መስኮች ሁሉ የመከላከያ ድርሻ የጎላ እንደሆነ ተናግረዋል። መከላከያ የጸጥታውን ጉዳይ በዋናነት ተረክቦ ከመስራት ባሻገር በቀጥታ እጁን አስገብቶ የሚሰራቸው በርካታ የልማት ስራዎችም ማሳያ መሆናቸውን አስገንዝበዋል። ሀገራዊ ሰነዱን ለውይይት ያቀረቡት ዶክተር ዘለቀም የመሀሉ ዘመን ማለት በመነሻና በመዳረሻ መካከል ያለ ከታችኛው ከፍ ብሎ ከላይኛው ደግሞ ዝቅ ብሎ የቆመ ዘመን ነው ብለዋል። ኢትዮጵያም ከለውጡ መባቻ አንስታ እስካሁን ድረስ በሀገር ውስጥም ሆነ በውጭ የተተበተቡባትን ሴራዎች በጣትሳ ዘርፈ ብዙ ሀገራዊ ለውጦችን አስመዝግባለች ብለዋል። የመከላከያ ፋይናንስ ዘርፍ ሚኒስትር ዴታ ወይዘሮ ማርታ ሉዊጂ በበኩላቸው እኛ ምንጊዜም ሰርተን መለወጥን የምንሻ የታላቅ ሀገር ዜጎች ባለቤት ነን ብለዋል። ዘገባው የመከላከያ ሕዝብ ግንኙነት ዳይሬክቶሬት ነው። በአዲስ አበባና በዙሪያ የሚገኙ የሰራዊታችን ክፍሎች አመራሮችና አባላት በአዲስ ኢንተርናሽናል ኮንቬንሽን ማዕከል በተዘጋጀው ኢትዮጵያ ታምርት ኤክስፖ 2017 ላይ ተሳተፉ። ኢትዮጵያ ታምርት እኛን ሸምት በሚል መሪ በተዘጋጀው የምርት አውደ ርዕይም የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ለሰራዊቱ አመራሮችና አባላት በሰጡት ማብራሪያም ኢትዮጵያ በራሱ አቅም ልዩ ልዩ ምርቶችን እያመረተች እንደሆነ ተናግረዋል። ሰራዊቱ በዚህ አውደ ርዕይ ላይ ተገኝቶ ምርቶችን መመልከቱም የሀገራችንን የእድገት ሂደት በውል ለመገንዘብ እንደሚያስችለውም ገልጸዋል። በአዲስ አበባና በዙሪያ የሚገኙ የሰራዊታችን አባላትም በማዕከሉ ለዕይታ የቀረቡ ምርቶችን ተዘዋውሮ ተመልክተዋል። አመራሮቹና አባላቱ በሰጡት አስተያየት በዚሁ አውደ ርዕይ ላይ በሀገራችን አቅም ወታደራዊ አልባሳትን ጨምሮም የቴክኖሎጂ ውጤቶችና ልዩ ልዩ ምርቶች እየተመረቱ እንደሆነ መገንዘባቸውን ተናግረዋል። ጉብኝቱ ለሰራዊት ግንባታም የራሱ ፋይዳ እንዳለው ጠቁመዋል። የኤምኤንኤስ ኃላፊነቱ የተወሰነ የግል ማህበር የጨርቃጨር ፋብሪካ አማካሪ አቶ ደጀኔ ቶላ በበኩላቸው ድርጅቱ ከመከላከያ ጋር የጠበቀ ግንኙነት እንዳለውና ከወታደራዊ አልባሳት ጋር በተያያዘም ተቀራርቦ እንደሚሰራ ገልጸዋል። የሮንግ ሸንግና ገሊላ የተሰኙት የግል ድርጅቶች ሰራተኞች የሆኑት አቶ እዝራ ዮሴፍና ልዋም መብራቱም ድርጅቶቹ ለሰራዊት ጥቅም ላይ የሚወሉ አልባሳትን፣ ወታደራዊ ጫማዎችን እንዲሁም ሌሎች ምርቶችንም ለይታ ይዘው መቅረባቸውን ገልጸዋል። የሜጀር ጀነራል ሙሉጌታ ቡሊ ቴክኒክ ኮሌጅ ከእዞችና ከኃይሎች የተውጣጡ የሰራዊት አባላትን በተለያዩ የሙያ መስኮች በአጭር ኮርስ መርሃ ግብር አሰልጥኖ አስመረቀም። ራሄል ገዛኝ ተጨማሪ ዘገባ አላት። የሜጀር ጀነራል ሙሉጌታ ቡሊ ፖሊቴክኒክ ኮሌጅ የሰራዊታችንን የማድረግ አቅም ለማሳደግና የተቋሙን የሙያ ክፍተቶች ለመሙላት ደረጃውን የጠበቀ ስልጠና በመስጠት ብቁ ባለሙያዎችን እያፈራ ስለመሆኑ ተጠቁሟል። ኮሌጁ ከጊዜ ወደ ጊዜ ራሱን እያሻሻለ ደረጃውን የጠበቀ ስልጠና በመስጠት የተለያዩ ሙያተኞችን በማፍራት ሰራዊታችን የታጠቃቸውን ዘርፈ ብዙ የመሳሪያ አይነቶች በመንከባከብና በመጠገን የሰራዊታችንን የውጊያ አቅም ከፍ በማድረግ ላይ ይገኛል ሲሉ በምረቃ መርሃ ግብሩ ላይ በክብር እንግድነት የተገኙት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ሂመር መኮንን ተናግረዋል። ኮሌጁ ከጊዜ ወደ ጊዜ ራሱን እያሻሻለ ደረጃውን የጠበቀ ትምህርትና ስልጠና በመስጠት የተለያዩ ሙያተኞችን በማፍራት ሰራዊታችን የታጠቃቸው ዘርፈ ብዙ ሙያዎችና መሳሪያዎችን መንከባከብ እና መጠበቅ በዚሁ ልክ የሰራዊታችን የውጊያ አቅም ከፍ በማድረግ ላይ ይገኛል። የኮሌጁ አዛዥ ብርጋዴር ጀነራል አበበ ዋቅሹማ ኮሌጁ የተቋሙን የውጊያ አቅም ከፍ የሚያደርጉ ስራዎችን በትኩረት በመስራት በርካታ የቴክኒክ ሙያተኞችን በመደበኛ በአጫጭር ኮርስ ስልጠናና በደረጃ አምስት በማሰልጠን የተቋሙን የተለያዩ የሙያ ክፍተቶች ለመቅረፍ ብቁ ሙያተኞችን እያፈራ የሚገኝ አንጋፋ ኮሌጅ እንደሆነ ጠቁመዋል። ደረጃውን የጠበቁ የስልጠና አካሄዶችን በመከተል አኳያ በአገር ደረጃ የተደረገውን የቴክኒክና ሙያ ስልጠና የማሻሻ ፖሊሲ መሰረት በማድረግ የስራ ትምህርት ቀረጻና ክለሳ ስራዎችን የትምህርትና ስልጠና ማቴሪያል ማስተማሪያ ማቴሪያሎችን በማዘጋጀት የተሻለ ስልጠና በመስጠት በኮሌጅ ውስጥና ና ከኮሌጅ ውጭ በተለያዩ ተቋሞች የተሻለ ተግባር ልምምድ በማድረግ ከጊዜ ወደ ጊዜ የማሰልጠና አቅሙን እያሳደገ ይገኛል። አሁን ሰራዊታችን ዘልፈ ብዙ ግዳጅ የተዋጣ ባለበት ወቅት መመረቃችሁ ተጨማሪ አቅም እንድትሆኑ በመገንዘብ በምትመደቡበት ቦታ ሁሉ ስራችሁን በቆራጥነት በጀግኝነትና በታማኝነት እንድትፈጽሙ አደራ ይላለሁ። ኮሌጁ በአርማመንት፣ በአውቶ ታንክ፣ በኮንስትራክሽን፣ በማኑፋክቸሪንግ፣ በቀላልና ከባድ ጥገናዎች፣ በአይሲቲ፣ በጸሐፊነትና በሳይበር ደህንነት ዙሪያ በተግባርና ንድፈ ሀሳብ በቂ እውቀት የጨበጡ ሙያተኞችን በስልጠና ማብቃቱን የኮሌጁ ምክትል አዛዥ ለትምህርትና ስልጠና ዲን ተወካይ ሌተናር ኮሎኔል ወልደ ተክላይ ወልዳይ በሪፖርታቸው አብራርተዋል። በዕለቱም የሳይበር ዋና ዳይሬክቶሬት በሳይበር መሰረታዊ ደህንነት ዙሪያ ከአየር ኃይል፣ ከባህር ኃይል፣ ከእዞችና ከመከላከያ ሳይበር ዋና ዳይሬክቶሬት የተመለመሉ የሳይበር ደህንነት ሰልጣኞችን ኮሌጁ አስመርቋል። ተመራቂ አባላቱ በኮሌጁ የስልጠና ቆይታቸው ጥሩ አቅም በመጨበጣቸው የሚሰጣቸውን ተልዕኮ በላቀ ተነሳሽነት ለመፈጸም ዝግጁ መሆናቸውን ገልጸዋል። በነበረው ስልጠና የላቀ ውጤት ላመጡና ለስልጠናው መሳካት አስተዋጽኦ ላበረከቱ ሰልጣኝ አባላት የእውቅናና የሽልማት ሰርተፍኬት ተበርክቶላቸዋል። የውጊያ ምህንድስና ክፍለ ጦር ያሰለጥናቸውን የመሰናክል አስቀማጭ አስወጋጅና የተገጣጣሚ የተንቀሳቃሽና የተንሳፋፊ ድልድ ባለሙያዎችን አስመረቀም። የመከላከያን የውጊያ ምህንድስና ክፍል ለማሳደግ በርካታ ስራዎች እየተሰሩ እንደሚገኙም ተጠቁሟል። ለብዙ አየው ተሾመ ዘገባ። ዝርዝር ማርታ ግርማ በምረቃው ላይ በክብር እንግድነት የተገኙት የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናል ጄኔራል ደስታ ብቼ የውጊያ ምህንድስና ክፍሉ የሰራዊቱ የጀርባ አጥንት መሆኑን ገልጸው የጠላትን እንቅስቃሴ ለመክታትና የወገንን ንቅናቄ ለማቀላጠፍ ያስቻለ ክፍል መሆኑን ተናግረዋል። የውጊያ ምህንድስና ክፍለ ጦር ታሪካዊ ክፍለ ጦር ነው። ከባድ ስራዎችን በድል የተወጣ ክፍለ ጦር ነው። መደበኛ ውጊያን በአሸናፊነትና በፈጣን ተነቃናቂነት ሰራዊታችን በድል እንዲወጣ ያደረገ ነው። ሽምቅ ውጊያዎችም በድል እንዲጠናቀቁ ያስቻለ ነው። የመንግስት እና የሕዝብ ልማቶች ያለ እንቅፋት ውጤታማ እንዲሆኑ ያደረገ ነው። በሶማሊያ የሚንቀሳቀሰው የአልሸባብ ቡድን አደገኛ ፈንጂዎችን በማጥመድ በሰራዊታችን ላይ ጉዳት እንዳያደርስ በተሰሩ ስራዎች ውጤት ከመመዝገቡም ባለፈ ታላቁ የህዳሴ ግድብ ተገንብቶ እንዳይጠናቀቅ እንቅፋት ሲፈጥሩ የነበሩ የውጭና የውስጥ ጠላቶችን እኩይ ተልዕኮ ለማክሸፍ መቻሉን ገልጸዋል። የውጊያ ምህንድስና ክፍለ ጦር አዛዥ ኮሎኔል ተስፋዬ ኩምሳ ባቀረቡት የስልጠና ሪፖርት የሰው ሰራሽና የተፈጥሮ ወጥመዶችን የሚያስወግዱና የወገንን ንቅናቄ የሚያቀላጥፉ የውጊያ ምህንድስና ባለሙያዎችን ለማፍራት የተሰሩ ስራዎች ውጤታማ መሆናቸውን ተናግረዋል። ተመራቂዎች የተሰጣቸውን ተግባር ተኮር ስልጠና በአጥጋቢ ውጤት ማረጋገጣቸውንና በውጊያ ምህንድስና ኮሌጅ በምዘና መረጋገጡንም ጠቁመዋል። በዕለቱ በስልጠናው የላቀ ውጤት ላመጡ ሰልጣኞችና የክፍለ ጦሩ አባላት ሽልማትም ተሰጥቷል። በተያያዘ ዜና በመከላከያ መሀንዲስ ዋና መምሪያ ኃላፊ ሌተናል ጄኔራል ደስታ ብቼ የተመራ ቡድን በውጊያ ምህንድስና ክፍለ ጦር እየተሰሩ ያሉ ግንባታዎችን ጎብኝቷል። በዕለቱም በክፍለ ጦሩ አቅም የተገነቡ የመኖሪያ ቤቶች የተመረቁ ሲሆን በግንባታ ላይ የሚገኘውም ግዙፍ የተሽከርካሪ ማቆሚያ ሀንጋርም ተጎብኝቷል። በክፍለ ጦሩ ሙያተኞች ደረጃውን ጠብቀው የተገነቡ ሀምሳ መኖሪያ ቤቶች ለአገልግሎት በመብቃታቸው ለተጠቃሚዎች ተላልፈዋል። በግንባታ ላይ የሚገኘውና ከአንድ መቶ በላይ ተሽከርካሪ መያዝ የሚችል የመኪና መጠለያ ሀንጋርም ሲጠናቀቅ በተሽከርካሪዎች ላይ በፀሐይና በዝናብ ይደርስ የነበረ ጉዳትን ለማስቀረት የሚያስችል መሆኑን ተገልጿል። ለስራው ውጤታማነት የአመራሩ ክትትልና ድጋፍ ከፍተኛ እንደነበር የተገለጸ ሲሆን በአካባቢው የወዳደቁ ብረቶችን በመጠቀም በርና መስኮት በራስ አቅም መመረታቸው ለውጤት ማብቃቱም ተጠቁሟል። የልዩ ዘመቻዎች እዝ አዛዥ ሌትናል ጀነራል ሾማ ስልጠናቸውን እያገባደዱ የሚገኙትን የ43ተኛ ዙር ሰልጣኝ ኮማንዶዎችን የስልጠና ሂደት ጎበኙ። በጉብኝታቸው ወቅትም ሰልጣኝ ኮማንዶዎች የዚህ ትውልድ ታሪክ ባለቤት መሆናቸውን አውቀው ስልጠናቸውን በብቃት በመፈጸም ለላቀ ታሪክ ራሳቸውን ማዘጋጀት እንዳለባቸው አስገንዝበዋል። በሌላ ዜና የልዩ ዘመቻዎች እዝ ግብርና ዳይሬክቶሬት ውጤታማ የግብርና ስራ እያከናወነ እንደሚገኝ ተገለጸም። የእዙ ግብርና ዳይሬክቶሬት ዳይሬክተር ምክትል ኃላፊ ሌትናል ኮሎኔል ብርሃኔ ሄድሮ እዙ በግብርናው ዘርፍ በሰራ ውጤታማ ስራ የሰራዊቱን ኑሮ ከመደገፍ በተጨማሪ የአካባቢውን ገበያ በማረጋጋት ሂደት ውስጥ የራሱን ሚና እየተጫወተ እንደሚገኝና የተለያዩ የግብርና ምርቶችን እያመረተም ለሰራዊቱና ለአካባቢው ማህበረሰብ በቅናሽ ዋጋ እያቀረበ እንደሚገኝም ተናግረዋል። አብዱራህማን ሐሰን እንደዘገበው። ለተቋማችን የሚመጥን የሎጅስቲክስ አቅም እየተገነባ መሆኑን የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌትናል ጀነራል አብዱራህማን እስማኤል ተናገሩ። ትምህርታቸውን በመከላከያ አዛዥነትና ስታፍ ኮሌጅ እየተከታተሉ ያሉ የሰራዊቱ ከፍተኛ ወታደራዊ አመራሮች በመከላከያ ሎጂስቲክስ ዋና መምሪያ ስር የሚገኙ ክፍሎችን ጎብኝተዋል። በጉብኝቱ ወቅት የመከላከያ ሎጅስቲክስ ዋና መምሪያ ኃላፊ ሌትናል ጀነራል አብዱራህማን እስማኤል እንደተናገሩት ሎጂስቲክስ ዘመኑ ያፈራቸውን ወታደራዊ ቴክኖሎጂ ትጥቆች እያስታጠቀና የነበሩትን አሻሽሎ እየሰራ የሰራዊቱን ትጥቅም እያጠናከረ ለተቋማችን የሚመጥን የሎጂስቲክስ አቅም እየገነባ ይገኛል ብለዋል። ጀነራል መኮንኗ አያይዘውም ሰራዊቱ በሚያስፈልገው ቦታና ሰዓት ሎጂስቲካዊ ፍላጎቶችን በፍጥነት በማቅረብ የሰራዊታችን አስተማማኝ ደጀን ሆነን እንቀጥላለን ሲሉ ገልጸዋል። ሎጂስቲክስ ዋና መምሪያ በመሰረታዊ የለውጥ መንገድ ላይ እንደሚገኝ ጠቁመው አረንጓዴና ጽዱ የስራ አካባቢን በመፍጠር የሰራዊቱን የስራ ተነሳሽነት እንዲጎለበት ማድረጎም ትምህርት ያገኝበት ስራ ነው ሲሉ በጉብኝቱ ላይ የተሳተፉ አመራሮች ገልጸዋል። አባቱ ወልደ ማርያም እንደዘገበው የማዕከላዊ እዝ ጤና መምሪያ ለሰራዊቱ ግዳጅ ስኬታማነት በርካታ ተግባራትን ማከናወኑ ተገለጸም። የማዕከላዊ እዝ አዛዥ ሌትናል ጀኔራል ዘውዱ በላይ ከክፍሎች የጤና ኃላፊዎችና ባለሙያዎች ጋር በጤናው ዘርፍ እንደ እዝ የተከናወኑ ስራዎችን በተመለከተ የቪዲዮ ኮንፈረንስ አካሂደዋል። የእዙ ጤና መምሪያ ከጊዜ ወደ ጊዜ አሰራሩን በማዘመንና የሙያተኛውን አቅም በስልጠና በማዳበር ለሰራዊቱ የግዳጅ ስኬታማነት አማነት ባለፉት ዘጠኝ ወራት በርካታ ተግባራትን ማከናወኑን ሌትናል ጀኔራል ዘውዱ በላይ ገልጸዋል። ሰራዊታችን ቀድሞ በሽታን የመከላከል ባህሉ እንዲጎለበትና በማንኛውም የአየር ንብረትና ሁኔታ ውስጥ አልፎ ግዳጁን በአስተማማኝ መወጣት እንዲችል በትኩረት መስራት እንደሚገባም አስገንዝበዋል። ቃኘው ካሳሁን እንደዘገበው የልዩ ዘመቻዎች እዝ ሴቶችና ማህበራዊ ጉዳይ ለኢትዮጵያ ፍቅር በአንድነት ለተሰኘ የአካል ጉዳተኞች ማህበር ከ112 ሺህ ብር በላይ የሚገመቱ የተለያዩ ቁሳቁሶችን ድጋፍ አደረገም። የእዙ ሴት የሰራዊት አባላትና ሲቪል ሰራተኞች በራሳቸው ተነሳሽነት ያከናወኑት በጎ ተግባር በአርአያነት የሚታይ መሆኑም ተገልጿል። ሴቶች ለወገን ፈጥኖ ደራሽ መሆናቸውን የሚያረጋግጡ ተግባራቸውን አጠናክረው እንደሚቀጥሉም የእዙ ሴቶችና ማህበራዊ ጉዳይ ኃላፊ ኮሎኔል አለምነሽ ታረቀይ ተናግረዋል። ተመልካቾቻችን ዜና መከላከያን በዚሁ አበቃን። ቀሪ የመከላከያ